ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁ በሰላማችሁ ይብዛ። ሙቪ ቲዩብ ነኝ። ለእናንተ ይጠቅማል ያስተምራል የምንላቸውን ልዩ ልዩ ሙቪዎች፣ ዶክመንተሪዎችን ይዘን መጥተናል። አብረውን ይሁኑን፣ ይከታተሉ። ዛሬ ማቀርብላችሁ በ2022 የተለቀቀውን ብላክ አዳም የሚል ፊልም ነው። ፊልሙ ከተመቻችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መንካት እንዳይረሳ። በ2600 ዓመተ ዓለም ሆንዳክ የተባለ በንጉሥ ኦክታን የሚመራ ግዛት ነበር። ንጉሱ ኦክታን የሳቪክን ዘውድ ለመሥራት ሲል ኢተርኔም የተባለ ማዕድን እንዲፈልጉለት ሕዝቦቹን ባሪያ ያደርጋል። ይህ ዘውድ ታላቅ ፓወር ይሰጣል። አንድ ቀን በባርነት ከተያዙት ሰዎች አንዱ የኢተርኔም ድንጋይ ያገኛል። ሰውየው ግን ንጉሱን ሽልማት ስለጠየቀ በንጉሱ ወታደሮች ይገደላል። ሰውየው ሲገደልም አንድ ልጅ ይመለከታል። በዚህ ጊዜም የንጉሱና የወታደሮቹ ግፍ ከልክ እንዳለፈ ይሰማዋል። ስለዚህ በባርነት የተያዙትን ሰዎች በሙሉ እንዲያመፁ ያሳምናቸዋል። በዚህ ምክንያት ንጉሱ በልጁ ላይ የሞት ፍርድ ይፈርድበታል። ነገር ግን በግድያው ወቅት ልጁ ተአምራዊ በሆነ ሁኔታ በድንገት ይሰወራል። ከዚያም በአስማተኞች ምክር ቤት ሻምፒዮን ሆኖ እንደተመረጠ እንረዳለን። ጠንቋዮቹም የሻዛመን ፓወር ለልጁ ይሰጡታል። ልጁም ፓወሩን በመጠቀም ንጉሱንና ወታደሮቹን በሙሉ ይገድላቸዋል። ከዚያም ትዕይንቱ ብዙ ሺህ ዓመታትን ወደፊት ሄዶ ያሳየናል። አሁን የኮንዳክ ነዋሪዎች ኢንተር ጋንግ በተባለ የወንበዴዎች ቡድን እየተጨቆኑ ነው። በአንድ ምሽት አድሪያና ቶማስ የተባለች አርኪኦሎጂስት ከስራ ባልደረቦቿ ከሪም ሳሚርና እስማኤል ጋር ወደ ኮንዳክ ግዛት እየገቡ እናያለን። ወደ ኮንዳክ የመጡትም የሳቪክን ዘውድ ፈልጎ ለማግኘት ነው። ከዚያም የኮንዳክ ተራራማ አካባቢ ከደረሱ በኋላ አድሪያናና ባልደረቦቿ ዘውዱን ፍለጋ ይጀምራሉ። ካሪም በበኩሉ የሆነ ነገር ከተፈጠረ ለማስጠንቀቅ ውጪ እየጠበቃቸው ነው። ዋሻ ውስጥ ከገቡ በኋላም ሰሚር በድንገት ከፊቱ ሲወድቅ ካሪም በጣም ይደነግጣል። በግልጽ ለማየት እንደሚቻለው ይህ እነሱን ለማጥቃት የመጡት የኢንተርጋንግ ሥራ ነው። ይህ በእንዲህ እንዳለ አድርያናና እስማኤል በላዩ ላይ ጽሑፍ የተጻፈበት መቃብር ያገኛል። ከዚያ በኋላም አድሪያና የሳቪክን ዘውድ እስክታገኘው ድረስ ወደ ውስጥ ትጓዛለች። እንዳለመታደል ሆኖ ግን የኢንተርጋንግ ሰዎች ካሪምን ይዘው ወደ ውስጥ ይገባሉ። ከዚያም እስማኤልንም ይይዙታል። በጣም የደነገጠችው አድሪያና መቃብሩ የአዳም መቃብር እንደሆነ በማመን ቀደም ሲል ያገኘችውን ጽሑፍ ለማንበብ ትሞክራለች። ከፊልሙ መጀመሪያ ጀምሮም ሻምፒዮኑ እሱ እንደሆነ ታምናለች። ሻምፒዮኑ ከሞት ከተነሳ በኋላ እዚያ ያሉትን የኢንተር ጋንግ አባላት በሙሉ ይገድላቸዋል። አዳም ከቁጥጥር ውጪ ስለሆነ እስማኤልም ከተጠቂዎቹ አንዱ ነበር። አሁን እስማኤል በፍርስራሹ ስር ወድቋል። አሁንም በሕይወት ያሉት አድሪያናና ካሪም በተቻለ ፍጥነት ለማምለጥ ይሞክራሉ፤ ምክንያቱም የፈለጉትን የሳቪክ ዘውድ አግኝተዋል። ከዋሻው ውጪ ብዙ የኢንተርጋንግ አባላት አዳምን ሊያጠቁት ይሞክራሉ፣ ነገር ግን ከእነዚህ ጥይቶች ውስጥ አንዳቸውም አዳምን ሊጎዱት አይችሉም። ከዚያም አዳም ሁሉንም ያለ ርኅራሄ ይገድላቸዋል። አዳም የፍልሚያ ፍላጎቱን ለማሟላት ሲል ብዙ ሰዎችን ገድሏል። የአዳምን አካል ሊጎዳ የሚችለው አንድ ነገር ብቻ ነው። ይህም የኢተርኒየም መሳሪያ ነው። አዳም በሰውነቱ ላይ ጉዳት ከደረሰበት በኋላ ከአካባቢው ለማምለጥ ይሞክራል። ከዚያም እስማኤል በህይወት እንዳለና ይባስ ብሎ የኢንተር ጋንጋባል እንደሆነ እናያለን። ይህ በእንዲህ እንዳለ ሐውክማን አዳምን እንዲያስረው ከአማንዳ ዋለር ተእዛዝ ይቀበላል የሚያስረውም ከጂኤስኤ ወይም ከአሜሪካ ፍትህ ማበር ጋር ሲሆን የቡድኑ አባላት ዶክተር ፌት ሳይክሎን እና አቶሚክስ ማሸር ናቸው በሚቀጥለው ቀን አዳም ከእንቅልፉ ሲነቃ የአድሪያና ልጅ የሆነው አሞንን ያገኘዋል አዳም አሁን የኮንዳክን ሁኔታ እያየ የተፈጠረው ነገር ግራ ገብቶታል ከዚያም አሞን ማብራራት ይጀምራል አዳም ለብዙ ሺህ ዓመታት ተቀብሮ እንደነበር ያስረዳዋል በመጨረሻም አድሪያና መቃብሩ ላይ የተጻፈውን ካነበበች በኋላ እንደ ተነሳ ይነግረዋል። አዳም በአፈ ታሪክ በጣም ጨካኝ እንደነበር ይታወቃል። አንድን ነገር ለማጥፋት ወይም እሱን ለመቃወም የሚደፍሩትን ሰዎች መግደል ለሱ ቀላል ነገር ነው። አዳም ያልተለመደ ጥንካሬና ፓወር አለው። አድሪያናና አሞንም አዳም ኮንዳ ከንከይን ተርጋንግ ነጻ ማድረግ እንደሚችል ያምናሉ። ይህን የሰማው አዳም ግን ሊረዳቸው ፈቃደኛ አልሆነም። ምክንያቱም ራሱን እንደ ሱፐር ሂሮ አይመለከትም። ከዚያ በኋላ አዳም እሱን የሚመስል ሐውልት ያገኛል። አሞን አዳምን ለመከተል እየሞከረ ከአንድ የኢንተርጋንግ አባል የመገናኛ ሬዲዮ ይሰርቃል። ለሕዝቡም አዲስ መሪ እንዳላቸው ለማሳወቅ ይሞክራል። ይህም አሞንን በኢንተር ጋንግ ወታደሮች እንዲያዝ ያደርገዋል። አድሪያናም ልጇን ለማዳን ትመጣለች። ነገር ግን እሷም ትያዛለች። ከዚያም አዳም እነሱን ለማዳን ይመጣል። የወንበዴ አባላቱንም አንድ ማንድ ባንድ ያለ ርኅራኄ ይገድላቸዋል። ከዚያም አዳም ሁለት የኢንተርጋንግ አባላትን ከሰማይ ሊጥላቸው ሲል ሐውክማንና ጓደኞቹ ይመጣሉ። ሐውክማን አዳም ሊገድላቸው የነበሩትን ሰዎች ወዲያው ያድናቸዋል። በመቀጠል ሐውክማንና ዶክተር ፌት አዳም እጁን እንዲሰጥ ይጠይቁታል። ምክንያቱም አዳም ለኮንዳክ ስጋት እንደሆነ ስለሚያስቡ ነው። የአዳምን ለሁል ጊዜ ችግሮችን በመግደል እንዲፈታ ያደርገዋል። ይህ የድርጊቱ ደግሞ ከጂሲ ሕጎች ጋር የሚቃረን ነው። ባለመግባባታቸው ምክንያት አዳም የጂሲ አባላትን ለመፋለም ይገደዳል። ከሐውክማን እስከ ዶክተር ፌት፣ ከሳይክሎን እስከ አዳም ስማሸር ሁሉንም ይፋለማል። አዳም ግን ሁሉንም ብቻውን መጋፈጥ የሚችል ብርቱ ነው። ይህን የተመለከቱ የኮንዳክ ነዋሪዎች በጣም ይደሰታሉ፣ ምክንያቱም በመጨረሻም ሊጠብቃቸው የሚችል ሱፐር ሂሮ አግኝተዋል። ራሳቸውን የፍትህ አስከባሪንን የሚሉት ጄስ እንኳን ኮንዳክን ለመጠበቅ በቂ አይደሉም። ከዚያ በኋላ አዳም ወደ ኮንዳክ ተራሮች ይሄዳል። በሌላ በኩል ዶክተር ፌትና ሃክማን አድሪያናን የሳቪክ ዘውዴት እንደሆነ ለመጠየቅ ይሄዳሉ። ያ ዘውድ በተሳሳተ እጆች ውስጥ ከወደቀ ከባድ ጥፋት ይከሰታል። ነገር ግን አሞን ዘውዱን ስለወሰደው አሁን አድሪያና ጋር አይደለም። ከዚያም አድሪያና አዳምን ለመያዝ ከመሞከር ይልቅ እሱን መቀላቀል እንዳለባቸው ለጂሲ አባላት ትናገራለች። በሚቀጥለው ትዕይንት በድሮ ጊዜ የተፈጠረውን እንመለከታለን። በዚያን ጊዜ አዳም ፓወሩን ተጠቅሞ ንጉስ ኦክታናና ወታደሮቹን ይገድላል። የአዳም ድርጊት የሚያስማተኞቹን ምክር ቤት ያስቆጣል ምክንያቱም አዳም ፓወሩን ተጠቅሞ ብዙ ሰዎችን ገድሏል። እንደ እውነታው ከሆነም አዳም ተቀብሮ አልነበረም፣ ይልቁንስ በድርጊቱ የተበሳጩት አስማተኞች አዳምን ቆልፈውበት ነበር። አድሪያና ግን በሺዎች ለሚቆጠሩ ዓመታት የታሰረው አዳምን ከታሰረበት እስር ቤት አስመልጠዋለች። ምናልባትም ጄስ አዳምን ለማሰር የፈለጉበት ትክክለኛ ምክንያት ይህ ሊሆን ይችላል፣ ምክንያቱም በድሮ ጊዜ የተፈጠረው ነገር እንደገና እንዳይደገም ፈርተዋል። በሌላ በኩል አሞን ወደ ቤቱ ሲደርስ እስማኤል እሱን እየጠበቀው ነው። ከዚያም ሽጉጡን ይደቅንበትና ዘውዱን እንዲሰጠው ያዘዋል። እስማኤልም የሳቪክ ዘውድ አሞን ጋር እንደሆነ ያውቃል። አሞንንና ዘውዱን ለማዳን ሲል ካሪም ለአሞን በፍጥነት እንዲሄድ ይነግረዋል። ትንሽ ቆይቶ ግን እስማኤል ካሪምን በጥይት ይመተዋል። ከዚያም አሞን ለእናቱ ይደውልና እንደተደበቀ ይነግራታል። ምክንያቱም አሁን ኢንተርጋንጎች እያሳደዱት ነው። አድሪያናም ልጇን እንዲያድንላት አዳምን ትለምነዋለች። እንዳለመታደል ሆኖ ግን አዳም በጣም አርፍዶ ነበር። ምክንያቱም ኢስማኤል አሞንን ይዞት ወደ አንድ ቦታ እየወሰደው ነው። ጄሲዎችም አሞንን በመፈለግ አዳምን ያግዙታል። የኢንተር ጋንግ መኪኖችን አንድ በአንድ ቢፈልጉም አሞንን ሊያገኙት አልቻሉም። በተመሳሳይ ጊዜ ዶክተር ፌት በኢስማኤል የተጎዳው ካሪምን ለማዳን ይሞክራል። አዳም በበኩሉ የኢንተር ጋንግ አባላትን ወደ ቻይና ማሳደዱን ቀጥሏል። እንዳለመታደል ሆኖ ግን አዳም በሆን በዴዎቹ ተታሏል። ምክንያቱም እነዚህ ሰዎች አሞንን አላያዙትም ነበር። በመቀጠል አድሪያና ቤት ውስጥ ይሰበሰባሉ። ሐውክማን እነሱን ለማወጣጣት ሲል ሁለት የኢንተር ጋንግ አባላትን ያመጣል። ከዚያም አዳም ሁለቱንም ወደ ሰማይ ይወስዳቸዋል። አሁን አሞን ያለበትን ቦታ ካልነገሩት እንደሚለቃቸውም ያስፈራራቸዋል የአዳም ድርጊት በጣም አደገኛ ቢሆንም በመጨረሻ እስማኤል አሞንን ወዴት እንደወሰደ ለማወቅ ችለዋል። እስማኤል አሞንን በበረሃ መሃል ወደሚገኘው የኢንተርጋንግ ዋና መስሪያ ቤት ወስዶታል። በዚህ ሁኔታ ውስጥ ሐውቅማን በአዳም ድርጊት የተሰማውን ቅሬታ በድጋሚ ይናገራል። አዳም ሁልጊዜ የፈለገውን እንደሚያደርግ ይናገርና እንደገና እርስ በርስ ይታላሉ። በፍልሚያቸው መሐልም አዳም በድንገት የሳቢክን ዘውድ በአሞን ሎከር ውስጥ ተደብቆ ያገኘዋል። ዘውዱን ከመረመሩት በኋላም እላዩ ላይ የተጻፈ ነገር ያገኛሉ። ጽሑፉም ወደ ሞት ሊመራ የሚችለው ሕይወት ብቻ እንደሆነ ይናገራል። ሁሉም ግራ ተጋብተዋል። ይህ አረፍተ ነገር ምን ማለት ነው? አንድ ነገር ግን እርግጥ ነው። አድሪያና ልጇን ለማዳን አስፈላጊውን ሁሉ ማድረግ እንዳለባቸው ትናገራለች። ከዚያ በኋላ የኢንተርጋንግ ዋና መሥሪያ ቤት ይደርሳሉ። እስማኤልም አሙንን በሕይወት ከፈለጉት ወደ ዊሳቪክን ዘውድ እንዲሰጡት ይናገራል። አማራጭ ያጣቸው አድሪያና ዘውዱን ለእስማኤል ትሰጠዋለች። ይህም አዳምን በጣም ያስቆጣዋል። የአዳም ቁጣ በቦታው ከባድ ትርምስ ይፈጥራል። የጄሴ አባላትም አድሪያናና አሞንን ለማዳን የቻሉትን ይሞክራሉ። አሁን ለአዳም ቁጣ ምስጋና ይግባና አሞንን አድነው የሳቪክን ዘውድ ለመውሰድ ችለዋል። በተጨማሪም እስማኤልን መግደል ችለዋል። ከዚያ በኋላ አዳምና አውቅማን በንጉስ ኦክታን ዙፋን ላይ በድጋሚ ይገናኛሉ። በመጨረሻም ማዳም እውነቱን መናገር ይጀምራል። በአስማተኞቹ ካውንስል የተመረጠው እሱ ሳይሆን ልጁ ሄውሩት ነበር። በፊልሙ መጀመሪያ ላይ ያየነው ልጅ ማለት ነው። ንጉሥ ወቅታን ሄውሩት ፓወር እንዳለው ከተረዳ በኋላ ወታደሮቹ ልኮ የሄውሩት ወላጆች የሆኑትን አዳምና ሚስቱን እንዲገድሉ ያዛቸዋል። ከዚያም ሄውሩት አባቱን ሞታፋፍ ላይ ያገኘዋል። ሕይወቱን ለማዳን ሲልም ለአባቱ የሻዛምን ፓወር ለመስጠት ፍቃደኛ ነበር። ፓወሩ ከተላለፈ በኋላ ግን ሂሩት በንጉሥ ወታደሮች ይገደላል። በጣም የተበሳጨው አዳም ንጉሡንና ወታደሮቹን በሙሉ ይገድላል። አሁን አዳም ለህብረተሰቡ አስጊ እንደሆነ ተረድቷል። ስለዚህ የሻዛምን ግምት በመፈጸም ፓወሩን ለመተው ፍቃደኛ ሆኗል። ከዚያም አዳም ፓወሩን እንደገና ለመጠቀሙን ለማረጋገጥ ጂሲዎች በውሃ ውስጥ ባለ ወታደራዊ ተቋም ወስደው ያስሩታል። አዳምን ካሰሩት በኋላም አውክማንና ሌሎቹ ወደ ኮንዳክ ይመለሳሉ። ወደ ኮንዳክ እየተመለሱ እያለም ዶክተር ፌት በድንገት ወደፊት ጦርነት እንደሚገጥማቸውና አውክማን በዚህ ጦርነት ህይወቱን እንደሚያጣ ትንቢት ይመለከታል። ይህም ዶክተር ፌትን ግራ ያጋባዋል። ምክንያቱም ስጋታቸው የነበረው አዳም አሁን በእስር ላይ ነው። ስለዚህ ጦርነቱ ማን ሊጀምረው ይችላል? ከዚያም ሳይክሎን በዘውዱ ላይ ያለውን ጽሑፍ ካስተዋለች በኋላ ቀደም ብለው ያነበቡት ጽሑፍ የተገለበጠ መሆኑን ትረዳለች። አሁን ደግሞ ጽሑፉ ሞት ብቻ ወደ ህይወት እንደሚመራ ይናገራል። ከዚያም እስማኤል ሆን ብሎ አዳም እሱን እንዲገድለው እንዳነሳሳ እንረዳለን። ከዚያ በኋላ እስማኤል ከሞተበት ይነሳል፣ የባስ ብሎም የዲያብሎስን ኃይል አግኝቷል። አሁን እስማኤል የስድስቱ የሳቪ ጋጋንንት ሻምፒዮን ሆኖ ተመርቷል። በመቀጠል የጄሴ አባላትን ለመበቀል ፍልሚያ ይጀምራል። አሁን የጂኤሲ አባላት አዳምን ማሰራቸው ቆጭቷቸዋል። ምክንያቱም አሁን ከሳቪክ ጋር መፋለም በጣም ከባድ ሆኖባቸዋል። ሳቪክም በዙፋኑ ላይ ለመቀመጥ ወደ ቤተ መንግሥት ይሄዳል። የጂኤሲ አባላትም ወደ ቤተ መንግስቱ ለመግባት ይሞክራሉ፣ ነገር ግን ዶክተር ፊት በሰራው አስማታዊ አጠር ተዘግቶባቸዋል። ዶክተር ፊት ያውክማንን ዕጣ ፈንታ ለመለወጥ ከፈለገም ብቸኛው መንገድ ይሄ ነው። ፌት ሳቪክን ለብቻው በመፋለም ራሱን ለመሰዋት ወስኗል። በተጨማሪም መልእክቱን እንደሚሰማ ተስፋ በማድረግ አዳምን ለማናገር ይጥራል። ከዚያም አዳም ሳይታሰብ በእስር ቤት ከእንቅልፉ ነቅቶ ወደ ላይ ለመውጣት ይሞክራል። ልክ ዶክተር ፌት በሳቪክ ተሸንፎ ሲገደል አዳም የሻዛምን ድግምት ይጠራና ፓወሩ መልሶ ያገኛል። ሳቪክን በዙፋኑ ላይ ይቀመጣል። ከዚያ በኋላ ሳቪክ ሁሉንም ለማሸነፍ እንዲረዱት አጋንንቱን ከጠራ በኋላ ተጨማሪ ፓወር ማግኘት ችሏል። አድሪያናና ካሪም አጋንንቱን ሲዋጉ፣ አሞን ደግሞ ነዋሪዎቹን እንዲረዷቸው ያሳምናቸዋል። በመጨረሻም አዳም እዚያ ይደርሳል። ከዚያም ወዲያው ሰዎቹን ያደነና ሳቪክን መፋለም ይጀምራል። በመጨረሻም በሁለቱ መካከል ከባድ ፍልሚያ ተጀምሯል። መጀመሪያ አዳም በሳቪክ ብልጫ ቢወሰድበትም፣ ከዚያ በኋላ ግን ሀውክማ መጥቶ ይረዳዋል። ጥሩ ለሆነ የቡድን ሥራቸው ምስጋና ይግባርና አዳም የሳቪክን አካል ለሁለት ሰንጥቆ ሳቪክን ለዘላለም ያጠፋዋል። የአዳምና የሆክ ማንደል የኮንዳክት ዜጎችን በደስታ ያስፈነጥዛቸዋል። ምክንያቱም በመጨረሻ ከሳቪክና ከኢንተርጋን ገነጻ ሆኗል። ከዚያም አዳም የኮንዳክት ጠባቂና መሪ ሆኖ ይሾማል። ስሙንም ወደ ብላክ አዳም ይቀይረዋል። በሚቀጥለው ትዕይንት አማንዳ ዋለር አዳምን ታናግረዋለች ኮንዳክ ለሱ እስር ቤት እንደሚሆንና ከግዛቱ መውጣት እንደማይችል አዳምን ታስተነቅቀዋለች። ብዙም ሳይቆይ ሱፐርማን ይመጣና መነጋገር እንዳለባቸው ለአዳም ሲነግረው ፊልሙ ያልቃል።